ቀደም ብለን ባቀረብንላችሁ ቪዲዮና መረጃ ላይ አትሌት ገለቴ ቡርቃ ከባለቤቷ ጋር በተገናኘ እጅግ ከባድና ውስብስብ ነገር እንደገጠማት ንብረቴ ሁሉ ተቀምቷል፣ እባካችሁ ድረሱልኝ እያለች ያለቀሰችበትን ሁኔታ በዝርዝር አጋርተናችሁ ነበረም። አሁን ደግሞ በኦሮምኛ ከሰጠችው ቃለ መጠይቅ ጋር በተገናኘ የወጡ ተጨማሪ መረጃዎችን ልንነግራችሁ ወደናል። ከነዚህ መካከል እጅግ አስገራሚውን ነገር ጠቆም እናድርጋችሁ። እገልሻለሁ ይለኝ ነበር ትላለች። እንደምን ቆያችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። በዚህ መረጃችን አሁን ተተርጉሞ የወጣውን መረጃ ልናቀርብላችሁ ነው። እስከመጨረሻው ከኛ ጋር ሆኑ። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ትላለች። ገለቴም በኢቲቪ አፋን ኦሮሞ ከሚቀርበው ገመዳሾ ጋር ቆይታ ያደረገችው አትሌት ገለቴ ቡርቃ አደባባይ የወጣሁት ሕዝቤ ያለሁበትን አስቸጋሪ ሁኔታ አውቆ እንዲደርስልኝ ነው ብላለች። ከስምንት መቶ እስከ ማራቶን ድረስ ኢትዮጵያን ወክላ በተለያዩ መድረኮች የተወዳደረችው አትሌት ገለቴ ሳላውቅ ትዳሬ ፈርሶብኛል ትላለች። በሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ዓመተ ምህረት ከቤት ጠፍቶ 8 ወር ያህል ከቆየ በኋላ ፍርድ ቤት እንዳቀረባትናም እስካሁን ክርክር ላይ እንዳሉም ተናግራለች። ለ9 ዓመታት ያክል አብራ የቆየችው ባለቤቷ በ2009 ዓመተ ምህረት ለውድድር ከሀገር ውጪ ስትሄድ ከሸኛት በኋላ ውድድሩንም ጨርሳ ስትመለስ ባዶ ቤት እንዳገኘች ገልጻለች። የባሏ መጥፋት ያሳሰባት አትሌቷም ፍለጋውን ጀምራ ለፖሊስ ስታሳውቅ ስልክ ደወለላት። ደውሎም ለምን ስሜን ታጠፊያለሽ አርፈሽ የማትቀመጪ ከሆነ እገልሻለሁ እንዳላት የተናገረችው ገለቴም በ2010 ዓ ም በእርሱ በኩል የክስ መጥሪያ እንደደረሳት ጠቅሳለች። ፍርድ ቤት ስትቀርብም ባለቤቷ ጋብቻውን እንዲፈርስ እንደጠየቀናም እሷ ደግሞ የተጋቡት በእምነት ተቋም እንደሆነም እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳም አላፈርስም እንዳለችም ነገር ግን በጫና ሳትፈልገው ጋብቻው እንደፈረሰባትም ትናገራለች። ከዚያ ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴ ሸጦ ስለነበረም ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኘኋቸው፣ ብላለች አትሌት ገለቴም። አንዷ የቀረችው ቤት ደግሞ በ2008 ዓ.ም ተመረጥ ውክልናው የተነሳባት ቤት እንደሆነችም የጠቀሰችው አትሌቷም በተለያዩ አካባቢዎች የሚገኙ አስር ቤቶች፣ አራት መኪናና ሌሎችም በርካታ ንብረቶችም ተሸጠውባት ባዶ እጇን መቅረቷንም ታወሳለች። የባለቤቴ እናት እንዲኖሩበት የሰጠሁትን መንግስት የሰጠኝን ቤት እንኳን ለእናቱ ሸጦት አግኝቻለሁ የምትለው ገለቴ ጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላም በጋራ ያፈራነውን ሳንካፈልም አንዷን የቀረችውን ቤት ለመካፈል ፍርድ ቤቱ ወስኖብኛል ስትል ትናገራለች። እሱ ቀድሞ ሁሉንም አቀዶበት ስለነበረም ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከሷ በተቃራኒ እንደሆነ ትናገራለች። ከዚህም አልፎም እንደሚያስፈራራት ለፖሊስ ማመልከቷን ጠቅሳ ንብረቱም እንዳይገኝ አንድም ገንዘብ በሱ ስም እንደማያስቀምጥም እንዲሁ ተሸጡ የተባሉት ንብረቶችም ከዋጋቸው እጅግ ባነሰ ሁኔታ የተሸጡ መሆናቸውንም ጉዳዩ ውስብስብ እንዳደረገውም ተናግራለች። ይህንን ጉዳይ ታዲያም የማያውቀው የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴም እስካሁን መፍትሄ ካለማግኘቴ በላይ ወደ ጎዳና ለመውጣት ከዚያም አልፎ ለህይወቴ አስጊ ሁኔታ ላይ ስለምገኝ የሚመለከታቸው አካላት ሁሉም ይድረሱልኝ ትላለች። አደባባይ የወጣሁት ህዝብ እንዲደርስልኝ ነው ያለችው ገለቴም፣ ወጥቼ የምወደውን ስፖርት እንኳን እንዳልሰራም ማስፈራራት እየደረሰብኝ ቤት ውስጥ ተዘግቼ ተቀምጫለሁ። የአቅሜን ያበረከትኩላት ሀገሬና ህዝቦቿ ታዲያም ያለሁበትን ሁኔታም እንዲያውቁልኝ ይፈልጋለሁ ስትል መናገሯን የኢቢሲ ጋዜጠኛዋ ለሚታደሰ ዘግባለች። አትሌት ገለቴ ቡርቃ ብዙም ያልተወራላት ሀገሯን የምትወድ ድንቅ ሴት እንደሆነችም ይነገርላታል። የግራ አጣጣሏ አስደናቂ የሩጫ ውበትና የራስ መተማመን ልዩ ተሰጥኦ ያላት አትሌት እንደሆነችም ይነገርላታል። አትሌት ገለቴ ሀገሯን በመወከል በተለያዩ ትልልቅ ውድድሮች ላይ የተሳተፈች ሲሆን ሀገሯን በመወከል ብቻም ስምንት ሜዳሊያዎችን በማስገኘት ታሪክ ሰርታለች። በተጨማሪም በሌሎች የግል ውድድሮች በተለያዩ የዓለም ሀገራት በመሮጥ ከአጭር እስከ መካከለኛና ረጅም ርቀት በአሸናፊነት ያጠናቀቀች ሲሆን በ800 ሜትር፣ 1500 ሜትር፣ 3000 ሜትር፣ 5000 ሜትር፣ 10000 ሜትር፣ 10000 ሜትር የጎዳና ላይ ሩጫም፣ ግማሽ ማራቶን እንዲሁም ማራቶንና ሌሎችም ያልተጠቀሱ ውድድሮች ምርጥ ሰዓቶቿ ተብለውም በዓለም አቀፍ ደረጃ የተመዘገቡላት ናቸው። በሚደንቅ የሀገር ፍቅር ተጠልፋ በዓለም የበራችሁ ገለቴ ቡርቃ ልቤን እንደ ቤሳ ቅቤ ያቀልጠዋለች ይላታል ጋዜጠኛ ለምን ኋሴም። ለዚህ ንግግሩ መነሻ የሆነውን ክስተትን እንገራችው። ጋዜጠኛው በጽሑፍ ላይ ሲቀጥል ጸጉር ለሴት ልጅ የውበት አክሊል ነው። ይቺ ሃያል አትሌት ታዲያም የሀገሯን የውድ ኢትዮጵያን አረንጓዴ ቢጫና ቀይ ሰንደቅ ዓላማ የውበት አክሊል ላይ አቀለመችው። በዚህም በተከበረች ደላብሳሪ ጸጉር የውበት አክሊል ላይ ሶስት ቀለማትን አቅልማ ማየት ሚሊዮን ሰዎች ባንዲራችንን አንግበው አደባባይ የወጡ ያክል ይቆጠራል። ገለቴ እንወድሻለን፣ አርበኛ የፀጉር ቅብሽ የባህላችን አንድ መገለጫ ፋሽን ይሆናል። ነገ ሙሽሮች ከልዩ ልዩ የፀጉር ስታይል ጋር ቀለሙን እየተቀቡ የኢትዮጵያ ሰንደቅ ዓላማ በቆነጃጅቶች የውብ አክሊል ላይ ይንቦገቦጋል ሲል በአንድ ወቅት በዓለም መድረክ ፀጉሯን በአረንጓዴ ቢጫና ቀይ ቀለማት አቅልማ የተከሰተችበትን ድንቁን ጊዜም ያስታውሳል። አይዞሽ ገለቴ በሚለው የቀነኒሳ በቀለ ንግግር ነው። ይህንን ስም በተደጋጋሚ የሰማ ነው። አትሌቷ ከዚያ በፊት በርካታ ድሎችን ያስመዘገበች ቢሆንም እስከዛሬ ድረስ ግን በዚህ ንግግር ምክንያት እንደገና እየሰማን እንደ አዲስ ገለቴ እያለን ቆይተናል። ቀነኒሳ በቀለም በሩጫ ካስመዘገባቸው ድሎች በተጨማሪ ሁለት ቅጽበቶች ደግሞ የዋህነቱን ፍቅሩንናም ለሌላ ሰው ያለውን ርኅራሄ ያሳያል ይላል ዶክተር ዮናስ ላቀው። አንደኛ እየሮጥ ኃይሌን ባይኑ የፈለገበት ቅጽበት ሲሆን፣ ሁለተኛው ደግሞ ገለቴ ቡርቃን ያጽናናበት አይዞሽ ገለቴ ያለበት ጊዜ እንደነበርም ይነገራል። በበርሊን የአትሌቲክስ ውድድር ቀነኒሳ በ5ሺና በ10ሺ ሁለት ወርቅ አግኝቶ በእንግሊዝኛ ቃለ መጠይቅ እየሰጠ ነበር። ያን ጊዜም ገለቴ ቡርቃ ደግሞ በ1500 የፍጻሜ ውድድር ስትመራ ቆይታ ውድድሩ ሊያልቅ ሲል ተጠልፋ ወደቀች። አንደኛ መውጣት የምትችልበትን ውድድር በተሰራባት ፋውል ምክንያት መጨረሻ ወጣች። እጅግ አዝና እያለቀሰች ነበር። ያኔ በውድድሩ ላይ ማርሽ የሚቀይረው ቀነኒሳ ገለቴን ሲመለከታ፣ ታዲያ ቋንቋውን ቀየረናም፣ ጋዜጠኛውንም ችላ ብሎ እህቱን በአማርኛ ያጽናናት ነበረም። አይዞሽ ገለቴ አይዞሽ፣ እንግዲህ ምን ማድረግ ይቻላል ሲል ከኢንተርቪው መሃል ይህንን ቃል ተናገረም። የራሱ ክብር እንዲሁም ደግሞ የፈረንጁ ጋዜጠኛም ከህቱ ሀዘን አይበልጥም ነበርና፣ ከብዙ ዓመታት በኋላ ታዲያ አይዞሽ ገለቴ የሚለው አባባል ንግግራችን ውስጥ ቀረም። ውብ ቅጽበት ውብ ነፍስ እንዲህ እያለ ዶክተር ዮናስ ላቀው የገለጸው ክስተት የምታስታውሰን በዓለም አቀፍ የሩጫ መድረኮች በተደጋጋሚ የሀገሯን ስም ከፍ በማድረግም ባንዲራዋንም ማውለብለብ የቻለችው ድንቋና ተወዳጁ አትሌት ገለቴ ቡርቃ ናት። የተወደዳችሁ የጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን ጠየቅን። ዛሬ የገለቴ ቡርቃን ጉዳይ አንስተን በእንዲህ ያለ መንገድ መረጃውን አቀረብንላችሁ። በሚቀጥለው በሌሎች መሰናዶች እስክንገናኝ መልካም ጊዜ ለእናንተ ይሁን።